ሩታ እንግዲህ ዛሬ ለአብርሽና ለሄርሜላ አንተም ሆንክ አንችም አይናችሁን ማየት አልፈልግም ብላቸዋል። አይናችሁን ማየት አልፈልግም እውነቷን ነው እንዴ? ስንት ጊዜ ከዚህ በላይ ምን አለ እንዴ? አይናችሁን እጣ ገቤ ከህይወቴ እ ከውሎዬ ከአረማመዴ ከህይወቴ ውጡ። አንተንም ሆንክ አንችም አይናችሁንም ሆና ማየትም መስማትም አልፈልግም ብላቸዋለች። ሄርሜላ እንግዲህ በጣም ደንግጣለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብትትረፍ ይበልልኝ። የምወዳችሁ የማከብራችሁ ውድ የቻናል ተከታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁም ደግሞ በኮሜንት አበረታቱኝ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት እንደተለመደው አብርሽና ሩታ ሄርሜላ ነው ማለት ነው። ትናንትና እንግዲህ ምን እንደተፈጠረ ሁላችንም አይተናን ሁላችሁም ታውቃላችሁና ዛሬ እንግዲህ ሄርሜላ ባደረኩት ነገር እኔ አብርሽን ሁኔታውን ለመፈተን እንጂ መጥፎ ነገር አስቤ አይደለም። ግን አብርሽ ላይ ያለው ነገር ምን አይነት ጠንካራ ሰው ነው ይታለላን ወይ ሳይታለልም ለማለት ፈልጌ እንጂ ይሄን ነገር ለማድረግ አይደለም። ስለዚህ ሩታን ይቅርታ እንጠይቃታለን። ደውዬባታለሁ ብላ ነበር። እንግዲህ ሩታም ተደውሎባት መጣይ አብርሽም ደብሮታል። ሩታ ሄርሜላ ባደረገችው ነገር ደብሮታል። ቢሆንም ግን አሁንም ሩታ ሩታና አብርሽ አንድ ላይ ይሆናሉ ማለት እኔ እንጃ ከባድ ነው። ምክንያቱም አብርሽ ከሩታ ከሄርሜላ ሕይወት ካልወጣ እንዴት ብሎ ነው ሩታ ጋር መኖር የሚችለው እሱ ቀን በቀን ሄርሜላ ጋር እየተገናኘ ሌላ ሌላ ነገር እያደረጉ፣ አሁንም ደግሞ እንዴት ይገናኛሉ ማለት አብረው ይኖራሉ ብላችሁ ታስባላችሁ ወይ? እስኪ በኮሜንት እንትን በሎኝ። እኔ ግን ምንም አይመስለኝም ማለት ነው እና የሄርሜላና የአብርሽ የሄርሜል የሩታ ና የአብርሽ ነገር አንድ ላይ ይሆናሉ ብዬ አላስብም። እስኪ እናንተ እንግዲህ አላውቅም። ብቻ እንደኔ ማለት ነው ከባድ ነው። ምክንያቱም ሩታ ቀን በቀን በምታያቸው ነገሮች ከአብርሽ ጋር አብራ ትቀጥላለች ብዬ አላስብም። እንዴት ብላ ነው አብራ ትቀጥለው? እንዴት ብላ አሁንም ደግሞ፣ ሩታ ለሄርሜላ ይቅርታ ለመጠየቅ ነው የመጣችው። ሄር ሄርሜላ ለሩታ ይቅርታ ለመጠየቅ ነው የመጣችው ሩታ ግን ያው መጣች። ከመጣችም በኋላ ጠየቀቻት። ምንድን ነው ምንድ ነው የምትፈልጊው የቀረሽ ነገር አለ ወይ ስትላት፣ አይ ትናንትና በተፈጠረው ነገር ይቅርታ ለመጠየቅ ነው። ትናንትና በተፈጠረው ነገር በፍጹም ይቅርታ አያስፈልግም፣ መጠየቅም አያስፈልግም። ከእኔና አንቺ እሱና እኔ ጨርሰናል። የፈለጋችሁ ሁሌም እንደዛ ስላለ ባይዘው ሩታ? እና ሁሌም እንደዛ ትላለች። ሁሌ ስሜቷ ይቋረጥና እና እዚህ ያለች ሰራተኛ ስሜቴ እንዲያቋረጣችን ቢያለችኝ እላችኋለሁ። እየመጣች ሰራተኛ አለች ትለኛለች፣ መሀል ላይ ያቋርጠዋለሁ። እና ዛሬ በጣም ነው የገረመኝ። ከዛም ደግሞ ሩታ በጣም አሳዝነችኝ። ታሳዝነኛለች፣ ግን ለምን አትወስንም ነው አንዳንዴ። የውሳኔ ሰው ናት ጥያን እሷን ስንደግፋት መልሳ ደግሞ ካብርሽ ጋር ተጃጃላለች። እና እኛ በተጃጃላበት ወቅት ደግሞ እንዴ ከባድ ነው። ሁሌም እኮ ሰው ዝም ብሎ ራሱን እንደንትን አድርጎ አይኖርም። ራሷን እንችላለ ብዙ ነገሮች እንዳለችው እንደምናየው ብዙ ነገሮች አሳልፋለች። ራሷ እንችላ ነው ያለችው አሁን ላይ። እና ለምን ካብርሽ ሕይወት የፈለገውን ቢያደርግ የፈለገውን ቢሰራ የፈለገው ጋ ቢሄድ የፈለገው ጋ ቢሆን የራስ ጉዳይ ነው ብላ የራሷን ኑሮ ብትኖር ሁሉን ነገር ጥሎ ሲያየው በእርግጠኝነት አብርሽ ለሄርሜላ ይሆናል ማለት አይደለም። አብርሽ ሄርሜላ እኮ እንደማይሆናት አታውቃለች፣ ጠንቅቃ ነው የምታውቀው። ያው ለመበጥበጥ ካልሆነ በስተቀር ያን ለመበጥበጥ ስለፈለገኝ እንጂ አብርሽ ይሆነኛም ብላ አይደለም ሄርሜላ የቀረበዩ ማለት ነው። እንደማይሆኑ አጠንቅቃ ነው የምታውቀው እና ኤርሜላ ከህይወታቸው ትወጪ እንደዚህ እንደዚህ አይነት መጥፎ ውስጥ ላይ ለራስሽ ራሱ እንትን ባትይ መጥፎ ነገር ባታደርጊ ነገ ለራስሽ ስምሽን ባታበላሽ ጥሩ ነው። ግን ምንም ማድረግ አይቻልም። ሩት ሩታዬ እንግዲህ ዛሬ በጣም ነው ያሳዘነችኝ እኔ እውነት ለመናገር ያው ሳያትኝ በቃ ለምን አተውኝ ምናምን እያለች ስትረባበሽ ታሳዝናለህ። እና ያው ሄር ሜላ በዛሬው በትላንትናው በተፈጠረው ይቅርታ ጠይቃታለህ፣ አብርሽንም እሷንም። ግን የእናንተን ይቅርታ ቀቅላችሁ ብሉት ብላ ጥላቸው ሁለታቸውንም ጥላቸውን የሄደችው ያው ሩታ ባሁኑ አምረራለይ ማለት ነው። ሩታ ምራታለይ ባአሁኑ ማምረርም ይገባታል። ግዴታ ነው እንግዲህ። ለቀልድም ቢሆን እንዴት አሰበችው ለመናገር እኮ። ያብሩሽ ወንድ ማየታችሁት ከሆነ ትላንትና ቪዲዮ ሰርቷል። እጥብ አጎን ያሰጣል? ያሰጣ እና ነውና፣ ለምን አንቺ ከሱ ህይወት አትወጭም ሜሪ፣ ለምን አንቺ ከሱ ህይወት አትወጭም፣ ከህይወቱ ውጭ ስትላት ነበር ማለት ነው እና ሲላት ነበር እና እና ከስር ከስሩ እየሄድሽ የሰው ትዳር የምትረብሽ የምትበጠብጭ አንቺ ምንድን ነሽ? ለምን ከህይወቱ አትወጭም? ከወንድሜ ህይወት ለምን አትወጭም? የራሱን ኑሮ ይኑር በቃ ተይ ብሎ ወንድሙ የአብርሽ ወንድምን ቪዲዮስ ነብቶበታል እና እንብላ፣ ቡና የጠጣሁ ነው እ ዳቦ እየበላሁ ነው፣ እንብላ እየበላህ ነው። ቡና ለምን ተቀረ? ቡና ጥሩ ነበር። ቡና ቁርሱ የሰው ስም ባይሆን ይባላል። ቡና ጥሩ ነበር ግን፣ ቡና ቁርሱ የሰው ስም ነው ይባላል። እና እኔም እየፈተፈትኩ ነው። እና ከህይወት ውጭ፣ ከወንድሜ ህይወት ውጭ፣ በቃ ለምንድን ነው እንደዚህ የምታደርጊው? አይ በቃሽም እንዴ ብዙ በጠበጥሽ በጠበጥሽ በጠበጥሽ፣ ከዚህ በኋላ እንደምትጨምሪው ብሎ በጣም ሲወቅሳት ነበር ባይዘዊ እና ቢያንስ እኳ ለራስሽ ክብር ይኑርሽ፣ ሄርሜላ በዚህ ደረጃ ብዙ ነገር እየተባልሽ፣ እች ልጅ ቢያንስ ራሱ ሁለት ራሷ እስከምትሆን ድረስ ብትረጋጊ ጥሩ ነበር። ለሩታ ያልሆነ ለአንቺ ይሆናል ብለሽ እንዳታስቢ፣ የሆነኛን ብለሽ አስበሽ ከሆነ ተሳስተሻል። ግን ብትይ ከልጁ ህይወት ብትወጪ እኔ ደስ ይለኛል። በቃ ከህይወቱ ውጭ የራሳቸውን ኑሮ ይኑሩ። አንቺም የራስሽ ኑሮ ኑሪ። አልፈልጋትም ብሎ አብረሽ ወደ አንቺ ከመጣ የዛኔ ተቀበዩ። ግን ከስር ከስር እየሄድሽ እርጉዟን ልጅ አቃጥለሽ አትድፊያት፣ ስርአት ይኑርሽ። የቅርታ መጠየቃቸውም ሩታ ዛሬ በፍጹም ይቅርታውን አልፈልግም ብላ እንደገና አብረሽ ጋር እየተቀራረቡ የነበረ መሀል ላይ ገብታ እንዲራራቁ በትናንትና በተፈጠረው ቪዲዮ ማለት ነው። አሁንም ደግሞ የባሰ ሄርሜል ኦታ ነገሩን አጋናው። በቃ ከህይወቴ ውጣ፣ በህይወቴ እንዳትገባ፣ በቃ ከዛሬ ጀምሮ አይንህን ማየት አልፈልግም፣ አንቺንም አንተንም ብላ ሁለታቸውንም ከህይወቷ ሰጥታቸዋለች እንደማይገናኙ ነግራቸዋለች። እንግዲህ ደግሞ ያለውን ነገር እናያለን በቀጣይ። ምክንያቱም ሁሌ ያው ነው ሄርሜላ እንግዲህ ለቅ አለቅም ብላለች። ሄርሜላ ከአብርሽ ፍቅር አለባት። እኔ እኮ ወይ አብርሽ ተቀብሏት እሷ ጋር አይኖርም ወይ ከህይወቱ አያስወጣትም። እንዴት ነው ህይወቱ እንደዚህ እየተረበሸ ዝም ብሎ እንዲህ ህይወቱ እየተረበሸ እንደዚህ እየደፈረሰ እንዲኖረ ይፈቀደላት እንዴት እንደሆነ አላውቅም። በጣም ይገርማል። በጣም ወይዘሪት ቴርሚላ እንግዲህ ያው ይሄን ነበር የፈለግሽው። ሩታም ጥላልሽ ሂዳለች። ይመችሽ እንግዲህ አንቺ እንደፈለግሽ የፈለግሽውን ነገር እንድታደርጊ ወይዘሪት ሩታ ጥላልሽ ዳለይ አንቺ ደግሞ ተንከባከቢው፣ አብረሽን ያው እንክብካቤውንም ሆነም ትችይበታለሽ። መነገ አንቺን መንገር አያስፈልግም። አንቺንም እንደ ሩታ ነጋስ ረግዞ ጥሎሽ እስከሚሄድ ድረስ እስከዛው ተንከባከቢው። አሁን ግን ላንቺ፣ ጥላልሽ ዳለይ እና ይሄን ይመስላል የዛሬ